ከቻልሽ በእግዚአብሔር በዚህ በላይ ዛሬ። አሰላሙ አለይኩም ወረህመቱላሂ ወበረካቱ በድጋሚ በአዲስ ቪዲዮ ተገኝተናል። ባለፈው ሳምንት ቪዲዮ ከተለቀቀ ሙ ሳምንት ነው። በሳምንት ከአንድ በላይ ቪዲዮ ለመለቀቅ ነበረ ሀሳቤ ግን ይሆን በተለይ ውጭ ወጥታችሁ የብሎግ ቪዲዮ የሆነ ሰው ያስፈልጋቸው ለብቻችሁ የምትሰሩት ነገር አይደለም። ውጭ ተወጥቶ የሚሰራ ቪዲዮ ልክ እንደዚህ ካሜራ ፊት ለፊት ውጫጎን ለማውራት ቀላል ነገር አለ ሰው ያለኝ አማራጭ በሳምንት አንድ ቪዲዮ ካልመስራት እንዳለብኝ ስለወሰንኩኝና በሳምንት አንድ ቪዲዮ እየሰራሁ ስለሆነ አትሊስት ነገሮች እስከ አስተካክልንና እንደ ልቤ የምፈልገው አይነት ወንጀሎች እስከዛ ድረስ በሳምንት አንድ ቪዲዮ እንደዚህ ሪያክት እያደረግን እንሰራለን። በባለፈው ሳምንት በጣም የምትወዳቸውን በሚዲያ ላይ ተወዳጅ የምትወዷቸውን የእነሱን የመጀመሪያ ቪዲዮ አይተን ብዙ ተውስታዎች አስተሳሰናል ድሮ የሚያቋርጡ ሰዎች ኮሜንት አድርገዋሉ። በመሀል የሚያቋርጡ ሰዎች ኮሜንት ያደርጋሉ። ለውጣቸውን አብረን አይተን ነበረን። በዚህኛውም ሳምንት ተመሳሳይ ቪዲዮ ናል፣ ግን ልክ እንደነሱ በዩቲብ ላይ ተወዳጅ ሆኑ ጥንዶች አሉ። በቃ ማለት በኢትዮጵያ የጥንዶች ዩቲብ ቼክ ብታደረጉ ከላይ የምታስቀምጧቸው በጣም ተወዳጅና በጣም ብዙ ተከታይ ያላቸው ዩቲዩበሮች ናቸው። ሰማቸውን አልነግራችሁ ወደ ቪዲዮ ስንገባ ታያላችሁ። የእነሱ እንግዲህ የመጀመሪያ ቪዲዮ ነው። ፈልገን ብናየው መጀመሪያ ቪዲዮ ላይ ምን ይመስሉ ነበረ? በአካል በአካል ምን ይመስሉ ነበረ? እንዴት ነበረ? ፓርት እያየን ዘና ምን ይሆናል አዲስ ወደ ቪዲዮ ቤተሰብ ከአሜሪካ መጀመሪያ እንደው ቪዲዮ ልክ እህትየው የአብርሽ እህት ሩታን ከአዲስ አበባ ይዛት አብርሽ ወዳለበት ከተማ ይዛት ከመጣች በኋላ ስታገናኛቸው ከእዛ ነው የሚጀምረው ይሄ ቪዲዮዋቸው። መጀመሪያ ሩታንና የአብርሽን ቪዲዮ ነው ሰው ከእዛ ጀምሮ ነው የምናየው የነበረው ብዙ

በሰላም ፈልጋለሁ ምናምን እያላችሁ ነበር ደግሞ። አዎ በጣም ይፈልገን። በይበልጥ ደግሞ እኔ ሳልሆን እሷን ትፈልግ እና ነበር። ፕራንክ አርገሻ ነው ወይስ አርገሽ? ፕራንክ መስሏኔ እኮ ለቤተሰቦች እያልኳቸው ነበረ። ይሄን ወይ ቃል ወይ ፍራንክ መስሎታል፣ ምንም አላለኝም እያልኳቸው ነበረ እና ፕራንክ መስሏለ። አይ ነገር ሙዲሽ እየተያዘ ነው። ለፕራንክ ብለን ከአዲስ አበባ ምድር ወደዚያ እንበጣ ታውን ጃምርሽ እና በቁም ነገር ነው ልናወራህ፣ ምን ፈልገው ነው፣ ትቀልድ አይደለም። በቁም ነገር ልታወራ ትፈልጋለች እሷና፣ ልታወራህን ነገር። እየቀለኩ አይደለም የምሬን ነው። እየቀለኩ አይደለም የምሬን ነው። ጫፍጫፉን ለመናገር ሞክሯል ማለት ነው። ስለዚህ ቀጥታ ዝም ብለዋል ለሚመጡት ነገር ለማሳየት ከሞከሩ በኋላ ነው ወጥኛ ላይ እንግዲህ ይዛት የመጣችው ማለት ነው። አብርሽ እስኪ እነሱ አብርሽ ይ ማለት ቪዲዮ የሰራችት የምር ነው? አዎ የምር ነው። ከምር ከምር አዎ በእውነት። እና እሷ ታወራሃለች ያለውን ነገር አንተ ማለት አንተ ጋር ያለውን አንተ ነው የምታውቀው። ስለዚህ እንትን ሳትል ያለው ነገር በስነ ስርዓት ተረዳካለ ማለት ነው፣ ገብቶሃል። እና ደግሞ እንግዳ ነች ለእኛ ማለት ታቃለ። እና እንዳታስከፋት አደራ አንተም እንዲከፋህ አልፈልግም፣ እሷም እንዲከፋት አልፈልግም። እና ሩትዬ ያለው ነገር ምንም ነገር ሳትፈሪ ያለው ማለት የውስጥሽን እህትዬው እንግዲህ አድራሽን አንቺ ድረሳ ሄዳለች ባለሽ አድርሳ እንጂ አይዋቅም። ከዚህ በኋላ እንግዲህ ሩታና ሩታና አብርሽ ለመጀመሪያ ጊዜ ላል ሪነ ሲሬ ሲሆነ የተናገሩ ያሉበት ማለት ነው ይሄ ቪዲዮ። እስቲ እንዴት ነው የምትነግረው፣ ባይዘዌ

ያለክበትን ነገሮች በደንብ አቃለሁኝ እና ግን ደግሞ በቃ የምትለኝ ነገር ለማወቅ ፈልጌ ነው። በዚህ ስሜት ውስጥ ብቻዬን መታገል አልቻልኩም አቃተኝና የምትለኝ ነገር ለማወቅ ነው። ያው ለይድቤም ሁሉንም ነገር አስረድቻታለሁ። ሁሉንም ነገር ያታለው እሷም ለቤተሰቦቿ ለቤተሰቦቿ ነግራቸዋለች። እንግዲህ አንተ አይተኸዋል፣ ቪዲዮን የቀለድን የመሰለ መሰለኝ እና ግን እየቀለድኩኝ አይደለም። በጣም ግራ፣ አሁንም ግራ እየተጋባሁኝ፣ በጣም ግራ እየገባኝ ነው። ስትባል ብዙ ጊዜ ወንዶች ናቸው ሴቶች ወድሻሉ ማለት ሴቶች ግራ ያጋባል እና የግራ ድረስ ማለት ከልቤ ነው። እንደዚህ አይነት ነገር እኔ ያልቀሉት የምሬ ነው እና ማልቅስ ነገር እንድትረዳኝ ይፈልጋለሁ። ልክ ነህ። ብዙ አልቆየህም። ያው እዛም ያለው ነገር እንደዚህ አይነት ግንኙነት እንድንጀምር የሚያደርገን ነገር አልነበረም። በርግጥ አውቃለሁ፣ ግን እኔ ፈልጌ ወይ ወደጀት መጣው ስሜት አይደለም እኮ የነበርክበትን ሁኔታ ስለ ስለነገርኩበት ሁኔታ ምናምን ነገሮች ሳይሆን

እንዴት እንትን ብላ ወደዚህ እንዳመጣችው ሽም ግራ እየገባኝ ነው። የደነገጥኩት የነበረው ስትደውልልኝ የመጣ ነው ከሩታ ጋር ስትል በቃ ዝም ብላ አብርሽን ሩታ ይጠይቃል መማር ፈልጋለኝ እና አሁን ላይ ዝግጁ አለኝ ትምህርት የመቀጠል ነው የምትለው የሚኖሩ የሴቶች መልስ እንደዚያ አይነት ነገር መሰለኝ። እኔ እከታተል ነበረ የሰራቸውን ቪዲዮዎች አያለሁ እና እንደማደንቅና እንደምወድ እነግራት ነበር። እና ሁሉንም ነገር እዛ ላይ ነው የምከታተሉ በዛ ምክንያት ይመስለኛል። እና ደግሞ እዛ ስትመጣ የነበረን ነገር በእርግጥ ረጅም ጊዜ ባትቆይም እንደዚህ አይነት ነገር ንጀምር የሚያደርግ ነገር ባይኖረንም ግን ደግሞ የቆየባቸው ጊዜያቶች ባህሪ ህን ሁኔታህን አብረን የምናሳልፈው ብቃት አላደለ እንደ ጓደኛ ሁነን የምናሳልፈው ነገሮች የእኔን ቀልብ ነበር የገዛው እና እኔም እኮ ልጅ አይደለም የግድ ስለሆነብኝ ነው ባተናሮች ተረዳ ሁእኔንም ሌላ እንትን አታስገብም ደስ ይለኛል ግን መጀመሪያ ይህን አይነት ስሜት እንዲፈጠርብሽ ካደረግኩኝ የኔ ጥፋት ከሆነ አሁንም፣ በጣም እሱ ምንም ፍላጎት የለውም። አስቧትም ያቅም ግን ከበፊት ቪዲዮችን ትከታተል ነበረ ትወደው ነበር ምናምን ነገር ምንም አይነት ፍላጎት አልነበረም። ሰው አሁን እዚህ ደረጃ ከደረሱ በኋላ ጊዜ ለማሳለፍ የሚሆናቸውን ይሄ ትርኒንግ ፖይንቱ መች ነበር? እሱን ለማየት በጣም ይናበቅ። ምክንያቱም አሁን ከማየው የአብርሽ ብላሽ አንፃር ከዚህ ቪዲዮ በኋላ ቀጥታ ነበር ይቅርታ፣ ይህ ስሜት እኔ እንዲፈጠርብሽ ካደረግኩኝ እዛ እ ልክ እንደ በማይበት ነው ማለት ነው። ደስ የሚል ቀረቤት ታላቅ እህቴን በቀረብኩ በልክ ነው አንችን የቀረብኩሽ ማለት ነው። እንደዚህ አይነት ስሜት ሊፈጠርብሻል ብዬ አስቤ ምንም ገምቼም አላውቅም፣ እዛም በነበርንበት ሰዓት ማለት ነው። እና ሰው አፍቅሯችሁ ሲመጣ ማትወዱ ስኮን አልወድም በሉ እንጂ። ግን ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት መግባት ሆነ ምንም ነገር አልፈልግም ማንም እንዲያዝምብኝም እንድትቀየሚኝም አልፈልግም። ሲጀመር እህቴ የኔን ነገር እያወቀች አንቺ ዜን ማምጣቷ በራሱ ለእኔ በጣም ገርሞኛል። እና በጣም ይቅርታ በጣም በጣም ይቅርታ። ግን ይህን ነገር እኔ ልቀበልም አልችልም። ከቻልሽ በእግዚአብሔር ከዚህ በላይ ባታስጨምትኝና ዛሬ የሆኑ ስመለሱ ደስ ይለኛል። እኔ ሲጀመር እንደዚህ አይነት ስሜት ይኖርሻል ብዬ አላሰብም። በቃ እኔ የቀረብኩሽ አንቺም በእህትነት ነው። በቃ ሌላ ስሜት የለኝም። እንደገና ሌላ ነገር ውስጥ ባታስገብኝም ደስ ይለኛል።

ሲሰማት እና ቢያንስ የጋራ መፍትሄ መፈለግ ነበረባቸው። የዛሬ ቪዲዮ ይህን ይመስል ነበር። የተወሰነ ፓርት ላይ ሪያክት ማድረግ ነው። በተለይ የአብርሽን እና የረጅም ጊዜ ተከታታዮች ወደኋላ ተመልሳችሁ ምን ይመስል እንደነበር አይታችኋል። ማን ፍቅር ጥያቄ መጀመሪያ ጠየቀ? ፊዚካሊ ምን ይመስል ነበር? የት ነው መነሻ የሚሆን ነገር አይታችሁበታል። ብዙ ተስታ ይኖራችኋል። የማታውቁ ደግሞ ከመሀል ጀምሮ መከተል እነሱ ከመሀል ጀምሮ መከተል የጀመራችሁ ሰዎች ወደኋላ ተመልሳችሁ ምን የዝጋ ተጀመረ የሚሆን ነገር አይችበት ቪዲዮ ነበር እንደምትሉት አጣጥርም ለዚህ ቻናል አዲስ ብላ ቻናሉን ሰብስክራይብ ማድረግ ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ቪዲዮን ሙሉ ማየት ከፈለጋችሁ በአብርሽ ዩቲዩብ ቻናል ላይ ወደ ይመስለኛል አመት አካባቢ ወደኋላ ተመልሳችሁ ታገኝታላችሁ። አመት አመት ከምናምን አካባቢ ነገር ነው በጣም የቆየ ቪዲዮ ከአምስቱ አምሺ በላይ እዚሁና ሆርሞስ ወደ ጋሽም የሚጠጋ ላይክ ያለው ቪዲዮ እዛ ሄዳችሁ ማየት ትችላላችሁ። እዛ ሪአክት ያደረግንበት ቪዲዮ የነበረ። በቃ በቀጣዩ አዲስ ቪዲዮ እስክንገናኝ ድረስ